ጀምር ዘዳሩ እንኳን አደረሳችሁ የትንሣኤ በዓልን ከአዋሽ ባንክ ጋር ልናከብር ነው። ሽፋን አደረሰ እንኳን አደረሳችሁ እንተዘባእንኳን እንኳን አብሮ አደረሰን እንኳን ወደ አዋሽ ባንክ በሰላም መጣሽ እንኳን ደህና ቀጃችሁን በጣም ነው የምታምሩት እናመሰግናለን አደረሰሽ እንኳን አደረሰሽ በዓል ከእናንተ ጋር ልናከብር ነው

ባንኪ አዋሽ ሰሜን ዲስትሪክት በዓል ፋሲካ 2017 እንኳን አደረሳችሁ! እንኳን አደረሳችሁ! በግዜ 30 ዓመታትን በትጋት በመስራት ለማህበረሰቡ ቅርብ የሆኑ ስራዎችንም እንዲሁ በመስራት የሚታወቀው የእናንተ የሆነው አዋሽ ባንክ እንኳን አደረሳችሁ ይላል። ይህንን በዓል ለማክበር እንግዲህ እዚህ አዋሽ ባንክ ተገኝተናል። የባንኩን ዋና ስራ አስፈጻሚ በአቶ ፀሐይ ሽፈራውን ጨምሮ ሌሎችም የባንኩ ከፍተኛ የስራ ኃላፊዎችም ተገኝተዋል። ምን እየተደረገ ነው? ተሰብስባችሁ ነው ያገኘኋችሁ። በጣም ነው የምናመሰግነው። በየክፍለ ሀገሩ ላይ ከዚህ ከበዓሉ ጋር አያይዘን መርዳት ያለብን ሰዎች እየደገፍን ነው። ከመቀሌ ጀምሮ ባህር ዳር፣ ጎንደር፣ ደሴ፣ አዳማ፣ ሐዋሳ፣ ጅማ፣ ነቀምት በሙሉ በየቦታው ላይ እርዳታ እየተሰጠ ነው ማለት ነው። ስለዚህ እኛ ደግሞ እዚህ መሃል ቁጭ ብለን እየመራ ናቸው ማለት ነው። በቅርብ ርቀት መረዳዳቱ መጠያየቁ ትልቅ ስራ ነው። አዋሽ ባንክን ከዚህ ቀደምም እናውቀዋለን። በጣም ብዙ የማህበረሰብ ክፍሎችን ይረዳል። መላው ኢትዮጵያ ላይ በዚህ አይነት መልኩ እንቅስቃሴ ለማድረግ ከፍተኛ የሆነ ወጪ ያስፈልጋል። ምን ያህል ተዘጋጅታችኋል? የፋሲካ በዓል ስለሆነ ፋሲካ ደግሞ የምንጠያየቅበት ነው። ስለዚህ ኢትዮጵያ ውስጥ ከመቶ ቦታዎች በማያንስ ቦታዎች ላይ እነዚህም በየቤተ ክርስቲያኖቹ ማለት ነው። በጣም ለተቸገሩ አትሊስት በዓሉን እንዲውሉ ዱቄት አለው፣ ዘይት አለው። ትንሽ ደግሞ ዶሮ መግዛት እንዲችሉ የሁለት ሺህ ብር ደግሞ በፖስታ ውስጥ የታሸገች አብራ የምትሰጣለች። ይሄ ኦል ኦቨር ኢትዮጵያ ውስጥ ይህንን እየረዳን ያለ ነው። አስር ሺህ አባወራዎች ይህንን ስጦታ ይወስዳሉ። እንዳየነውም በየቦታው ላይ ይሄ ፕሮግራም እየተካሄደ ነው ማለት ነው። ይህንን ስጦታ በመስጠት ሰዎቹን ለአንዴና ለመጨረሻ ከችግራቸው አናወጣቸውም። ይሄ ወደፊት የምንሳተፍበት ይሆናል እንደ አዋሽ ባንክ

አስር ሺህ አባወራ አምስት አምስት ቤተሰብ አባላት ቢኖረው አንዳንዱ አስር ይኖረዋል። ከ50 ሺህ እስከ መቶ ሺህ የሚሆኑ ሰዎች በአዋሽ ባንክ ምክንያት በዓል ደስ ብሏቸው ይውላሉ ማለት ነው። ይህንን ነው መፍጠር የፈለግነው። አዋሽ ባንክ ለሚያደርገው መልካም ስራ ከልብ እናመሰግናለን። እሺ፣ እኔም በጣም ነው ማመሰግነው። ያው እዚህ ሰብሰብ ብለን በዓል እያከበርን አይደለ? ዳቦም ተዘጋጅቷል መሰለኝ፣ ቡናውም አለ። አዋሽ ባንክ ሁሉ ኢትዮጵያዊ የሰላም ጊዜ እንዲሆንለት ይመኛል። እንኳን ያደረሰን መልካም በዓል። እናመሰግናለን። አፍፀሀይ ፕሮግራሞቹ አዲስ አበባ ውስጥ የተለያየ ቦታ ላይ እየተካሄዱ ነው። እኔና እርስ ደግሞ ተንቀሳቅሰን በምን አይነት መልኩ እየሄደ ነው የሚለውን እናያለን። አዎ እንግዲህ መጀመሪያው በዚህ በቅድስት ስላሴ ቤተክርስቲያን ነው የምንጀምረው። በልደታ ቤተክርስቲያን በጨርቆስ እዚህ አካባቢ ቤተክርስቲያን እዚሁ ያሉ ወደዛ የሚሄዱ አሉ። እኔና አንቺ ወደ አራት ኪሎ እንሄዳለን። ከዛ በኋላ ደግሞ ወደ መካነ ኢየሱስ ሴሚናሪ ወደሚባለው ወደ ታች እንወርዳለን። ማለት ዘመን ተሸኘቶ ሲመጣ ባንኩ የኢትዮጵያ ሕዝብ ባንክ እዚህ ባንክ ውስጥ ባለ አክሲዮን ያልሆነ የለም። እዚህ ባንክ ውስጥ ገንዘቡን ያላስቀመጠ ሰው የለም። እኛ የሰራ ነውን ያገኝ ነውን ወስዶ ብቻ ለባንኩ ባለ አክሲዮኖች ማከፋፈል ብቻ አይደለም። ስራችን በዛ መሰረት ነው። እንግዲህ ሁሉንም ሃይማኖቶች ላይ እርዳታ ድጋፍ እናደርጋለን። ባለፈውም የዚህ ከፍጥር ፕሮግራም ጋር ተያይዞ የደገፍ ናቸው አሉ ስጦታ እንግዲህ ከበዓል ጋር በደንብ የተቆራኘ ነው እኛ አራት ኪሎ ቅድስት ስላሴ ካቴድራል እስክንደርስ ደግሞ አዋሽ ባንክ ገበያ ገብቶ አቅም ላነሳቸው በዓልን ደስ ብሏቸው ከቤተሰቦቻቸው ጋር እንዲያሳልፉ የበዓል ሰርፕራይዝ ሰጥቷልና እዛ አገባ ብለን የሰራናትን አጭር ቅንብር ወደ እናንተ እናደርሳለን። እኔና አቶ ፀሐይ ደግሞ ወደ አራት ኪሎ እንጓዛለን። አብራችን ቆዩ። እንኳን አደረሰው። ማማ የበዓል ምን ሊገዙ መጡ? ሽንኩርት። እሺ፣ ዶሮን ደግሞ እግዜር ያቃል። ዞር ዞር እየርካሽ ሆነ እንዳቅሜ እገዛለሁ። ጥሩ። እንግዲህ አሁን አዋሽ ባንክ ለበዓል የሚገዙትን ነገር እኔ ሸፍናለው፣ ብሏልና እንኳን አደረሰው እያለን ይሆም ሺ ብር ስጦታ አዋሽ ባንክ ሰግናታለ አመሰግናለሁ። መት መት አደርሳችሁ። እግዚአብሔር ያኑ እንዲህ። አሜን። ጠያቂ አሳጣችሁ። አሜን። እንዴት ናችሁ? እንኳን አደረሳችሁ። አባ ደህና ነህ? ሳምኩ እንደት ነሽ? ለምንድን ነው ሀዘን የለበሽው? ልጅ አባት እንትን እና እግዚአብሔር አዝናሽ። አሁን በቅርቡ ነው? አዎ፣ ሳምንት ሆናችሁ ቀይጥ እግዚአብሔር ያበርታችሁ። አስር ሺህ ብር አዋሽ ባንክ ለበዓል ማሳለፊያ እንዲሆንሽ ይሰጥሻል። እግዚአብሔር ያበርታችሁ፣ አይዟችሁ። መልካም በዓል ይሁንላችሁ። እሺ እሺ፣ እናመሰግናለን። እማማ እርስዎ በዚህ በሽንኩርት ንግድ ነው የሚተዳደሩት? በሽንኩርት በተገኘ ዛሬ እንግዲህ ድለኛ ሊሆኑ ነው አንድ እድል ቤት ደርሷል። በመጀመሪያ እንኳን አደረሶት ማለት ፈልጋለሁ። ቀጥዬ ደግሞ አዋሽ ባንክ በዓልን ደስ ብሎት እንዲያሳልፉ የአስር ሺህ ብር ስጦታ ልኮሎታል። መልካም በዓል ይሁንልዎት። እሺ መልካም በዓል አዋሽ ባንክን አመሰግናለሁ። 2017 ዓ.ም የፋሲካ በዓል ምክንያት በማድረግ በአዲስ አበባና በመላው ባገራችን ድጋፍ ለሚሹ ወገኖች በዛሬ ዕለት ከ63 ሚሊዮን ብር በላይ ወጪ በማድረግ ለበዓሉ የአይነትና የገንዘብ ድጋፍ እያደረገ ይገኛል። እንኳን ለበዓሉ አደረሳችሁ። አመሰግናችኋለሁ። ያው ከሞታን በኋላ ለምን ፈለጋችሁ ተነስቷን ለጌታ ተነስፋዛስና እንኳን አብሮ አደረሰን። ቆንጆ ነው፣ እግዚአብሔር የተመሰገነ ይሁን። በቅድስት ሥላሴ ካቴድራል ብነት በኢትዮጵያ ኦርቶዶክስ ተዋህዶ እዚህ ግቢ መሰጠቱ በጣም ደስ ይላል። ለአቅመደካማ ለአሮጊታዎች ለአካል ጉዳተኛ ለሁሉም ይሄን አስቦ መስጣቱ በጣም ደስ ይላል። ዘይቱንም፣ ዱቄቱንም፣ ገንዘቡንም፣ ሽንኩርት መግዣ፣ ዶሮ መግዣ አግኝተናል። እግዚአብሔር የተመሰገነ ይሁን። ተባረኩ ኑሩ፣ ሁልጊዜ አስሙን በእውነት እግዚአብሔር የተመሰገነ ይሁን። መልካም በዓል እንኳን አደረሰት፣ እንኳን አብሮ አደረሰን። አዋሽ ባንክ በእጅ አደባባይ ወጥቶ ለመለመን ያ እነሱን በማሰብ ከሀገረ ስብከቱ ጋር በመተባበር ቤት ለቤት በመፈለግ እነዚህን አስቦ አዋሽ አዋሽ ባንክ አጋርነቱን በመግለጹ ከልብና መስ እንደ አዲስ አበባ ሀገረ ስብከት ብቻም ሳይሆን በመላው በኢትዮጵያ በቤተክርስቲያኒቷ ስም የሚያደርገውን እርዳታ ከምድ እናመሰግናለን። በቀጣይም ይህ አጋርነቱ እንዲቀጥል ለማሳሰብ በጣም እናመሰግናለን። በዓል ላይ ነው የምንገኘውና ለክርስትና እምነት ተከታዮች እንኳን አደረሳችሁ መልዕክት ማድረስ ይችላሉ። ሁላችሁ በቁጥርም ሳትለዩ በአዲስ አበባ ሀገረ ስብከት ስም እንኳን አደረሳችሁ ላለው አመሰግናለሁ። እናመሰግናለን። እግዚአብሔር ይስጥልን። የተለያዩ ህሙማኖች አሉ። የተለያዩ አምሮ ህሙማኖች አሉት። በእውነት እናንተም እዚህ መምጣታችሁ ትልቅ ነገር ነው፣ ትልቅ ነገር ነው። መጠን አይደለም የሚታየው ያደረጋችሁት ብዙ ነገር እንደሆነ እናውቃለን። ለሰቡ ደግሞ ግን አለሁ ደራሽ ነን፣ ከጎናችሁ ነን ማለታችሁ እጅግ በጣም የሚያኮራ ነው። እና አዋሽ ባንክን አመስግኑ እንደገና በድጋሚ ሲያቆሙኝ በጣም ነው ደስ ያለኝ። እውነት ነው እግዚአብሔር ደግሞ እንግዲህ ደግ ነው፣ ሮሮ ነው፣ ሰጪ ነው፣ አባት ነው፣ ሁሉንም እኩል የሚያየ ነው። ከሁሉ ነገር ውስጥ ከእግዚአብሔር ባህሪ የሚወሰነው ነገር የሚያስደስተው ነገር መስጠት ነው። በተለይ የተቸገሩ ሰዎችን እንደዚህ የሆነ ነገር በምታረጊበት ጊዜ የሚሰማች ስሜት አለ ዛሬ አይተሻላሁን ቤተክርስቲያን ስ ስንሰጥ ያለው ስሜት በእውነቱ እኔ በጣም ልቤ ነው የሚነካው። እና በዚህ ምድር ላይ ውዱ ነገር ታውቅያለች? ውዱ ነገር ህይወትን፣ እሱ ህይወትን ሰጥቶናል። ስለዚህ ህይወትን እሱ እስከሰጠን እኛ ደግሞ ካለችን ላይ አካፍለን መስጠት በጣም ቀላሏ ነገር ነው የምትመስለኝ እሱ ካረገው አንፃር። ስለዚህ አሁን ከዚህ በኋላ አሁን ወደ መካነ ኢየሱስ እንሄዳለን። እዛም ተመሳሳይ ፕሮግራም አብረን እናሳልፋለን። እንኳን አደረሰው ታባቴ፣ እንኳን አብረው አደረሰን ለኢትዮጵያ ህዝበ ክርስቲያን ሁሉ እና ለህዝባችን በሙሉ እንኳን ለጌታችን እና ለመድኃኒታችን ኢየሱስ ክርስቶስ የ2017 ዓመተ ምህረት የትንሣኤ መታሰቢያ በዓል አደረሳችሁ ለማለት ወዳለሁኝ። በኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ ስምና በራሴ ስም እንደዚሁም በመላው ወንጌላዊያን አብያተ ክርስቲያናት ስም አዋሽ ባንክ በህዝቡ መካከል ያለውን ማህበራዊና ኢኮኖሚያዊ ክፍተት አይቶ የህዝብ ባንክ መሆኑን በዚህ መልክ በማረጋገጡ በጣም ማመስገን ይፈልጋለሁ። እግዚአብሔር አብስቶ ይባርካችሁ። ቆርሳችሁ ሰጥታችኋልና አብስቶ ሰፍሮ ይስጣችሁ ለማለት ይወዳለሁ። እናመሰግናለን። መልካም በዓል ይሁንልዎት። ለእርስዎ እንኳን አደረሰሽ። እንኳን አብሮ አደረሰን። በዓል እንዴት እየተከበረ ነው? እግዚአብሔር ይመስገን። በዓል በጥሩ ሁኔታ እንድናሳልፍ ደግሞ በእንደዚህ በእንደዚህ ባለው ሁኔታ አዋሽ ባንክን እግዚአብሔር አብልጦ አብዝቶ ይባርካቸው። እንዳንከፋ ከሰርተው ከሚገቡት እኩል አድርጎ እንድንውል እንዳይከፋን ባለው አቅም እንድንጠቀም ስላደረገን አመሰግናለሁ። እሺ መልካም በዓል ይሁንልሽ። አመሰግናለሁ። አሁንም በዘሩት ባወጡት ልክ እግዚአብሔር አብልጡ አሁንም ይስጣቸው እንጻይ ጸሎቴም ነው። ጸልይላቸዋለሁ። እግዚአብሔር ይባርካቸው። አሜን አሜን። መልካም በዓል አንቺም ተባረኩልኝ። እሺ ዛሬ ቀናችንን እንግዲህ በመልካምነት አሳለፍን። በጣም እንዴት ነበር ውሎ? ከሁሉም ውስጥ ደስ የሚለው መስጠት ነው። መስጠትን የሚመስል ነገር የለም። እውነት ነው። ደስ ብሎናል። እንግዲህ እኛም አዋሽ ባንክ እንግዲህ ለ30 ዓመታት በስኬት የዘለቀ ትልቅ ባንክ ነው። የትኛው መንገድ ነው እናንተን ለዚህ ስኬት ያደረሳችሁ? ባንካችን የመጀመሪያው የግል ባንክ ነው ኢትዮጵያ ውስጥ። በየዓመቱ ባንኩ በትልቅ ደረጃ እያደገ የነበረበት ጊዜ ነው የነበረው። በተለይ ደግሞ ባለፉት አስር ዓመታት ደግሞ በትንሹ በየሁለት ዓመት ተኩል አዋሽ ባንክ ራሱን ደብል የሚያደርግበት ጊዜያት ነው የነበሩት። ይሄንም ምንድነው ያመጣው? ይሄ ስኬት እንዴት መጣ ከተባለ ህዝቡን እና ደንበኛውን በተለይ ማዕከል ያደረገ ስትራቴጂ ስለሆነ አዋሽ ባንክ ኢትዮጵያ ውስጥ የተሳካለት በጣም ሰክሰስፉል ባንክ እንዲሆን ችሏል። በዚሁ መሰረት አንዱ ባንኮችን ዓለም ላይ የተሳካላቸው ባንኮች፣ ጠንካራ ባንኮች ብሎ የሚመርጠው ኒውዮርክ የሚገኝ ግሎባል ፋይናንስ የሚባል ድርጅት ነው። ባለፉት አራት ዓመታት ከኢትዮጵያ ምርጡ ባንክ ተብሎ የተመረጠው አዋሽ ባንክ ነው። አዋሽ ባንክ ተወዳጅ ባንክ ጠንካራ ባንክ፣ ከግል ባንክ ደግሞ በሁሉም መስፈርት መሪ የሆነ ባንክ፣ ከንግድ ባንክ ቀጥሎ በሳይዝ ሁለተኛው ባንክ ነው። በየአመቱም እናተርፈውን ትርፉን ለባለ አክሲዮኖች ብቻ ሳይሆን የባንኩ ባለቤት ለሆኑ አካላት ሁሉ የሚገባቸውን እንዲያገኙ እናደረጋለን ወይም ኃላፊነትን የመወጣት ስራዎች በሰፊው እንሰራለን። አዋሽ ባንክ ከህዝቡ ውስጥ የወጣ ለህዝቡ የሚሰራ ህዝቡ ውስጥ የሚኖር ህዝቡን ይዘው ወደፊት የሚሄድ ባንክ ነው ማለት ነው። ስለዚህ ሁሉ ቦታ ላይ አለን፣ እኛ ሁሉ ቦታ ላይ ተመራጭ ባንክ ነው። ህዝብ ባለበት ሁሉ አዋሽ ባንክ አለ። ያ አሁን በተለይ በቴክኖሎጂ ላይ በትልቁ ኢንቨስት እያረግን ያለን ባንክ ስለሆነ 60 የባንኩ ቶታል ትራንዛክሽን ገንዘቦች የሚቀሳቀሱት በኦንላይን ነው፣ ቅርንጫፎች ውስጥ አይደለም። ስለዚህ አሁን አዋሽ ባንክ ከቅርንጫፍ ውስጥ ወጥቶ ሰዎች ቤት ሰዎች እጅ ላይ ገብቷል ማለት ነው እሱ ላይ እየሰራን ነው ሰፊ የሆነ ኢንቨስትመንት እያካሄን ነው ወደፊት ውድድሩ ጠንካራ ነው የሚሆነው እሱ ውድድር ውስጥ ደግሞ አሸናፊ ሆኖ ለመውጣት አሁኑ በደንብ መታጠቅን ይፈልጋል ማለት ነው የአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው፣ እንግዲህ ቀኑን ሙሉ አብረን አሳልፈናል፣ ዞር ዞር እያለን ማረፊያችንን ደግሞ እዚሁ አዋሽ ባንክ አድርገናል። ጥሩ ጊዜ ነው እያሳለፍ ነው። ዛሬ አውደ አመት ነው። እርሶን ጨምሮ ለቤተሰቡ ለባንኩ ሰራተኞች፣ ለባንኩ ተጠቃሚዎች እንኳን አደረሳችሁ ማለት ይችላሉ። እሺ፣ አመሰግናለሁ። አዋሽ እዚህ እንዲደርስ ትልቁ ሚና የተጫወተው አንዱ የአዋሽ ባንክ ሰራተኛ ነው። ግንባር ቀደም ከ20 ሺ በላይ የአዋሽ ባንክ ሰራተኛ ያለ ይህ ሰራተኛ የአዋሽ ባንክ ወታደር ነው። በአዋሽ አይደራደር ሁሉ ሰው ማለት ነው። የመጀመሪያው ሰራተኛውን ማመስገን እፈልጋለሁ። እንኳን አደረሳችሁ እላለሁ። ከሁሉም በላይ ግን ትልቅ ዋጋ የሚወስዱት ደንበኞቻችን ናቸው። በእኛ አምነው ከነ ድክመታችን እኛን አምነው ገንዘባቸውን እኛ ጋር አስቀምጠው አዋሽን ወደዋለሁ ብሎ ከኛ ጋር የሰሩና አዋሽ እንዲያድግ እዚህ እንዲደርስ ያደረጉት እነሱ ናቸው። ደንበኞቻችንም በትልቁ ላመሰግናቸው እፈልጋለሁ። ከዛ በመቀጠል ተቆርቋሪ ባለ አክሲዮኖች ያለው ባንክ ነው። ባለ አክሲዮኖቹ ማመስገን እፈልጋለሁ። ከሁሉም በላይ ደግሞ የኢትዮጵያ ብሔራዊ ባንክን፣ መንግስትን እንድንሰራ ያደረጉትን ጥሩ ፖሊሲ አውጥተው ስንሳሳት እየመከሩን ጥሩ ውጤት ስናመጣ ደግሞ በርቱ እያሉ ከኛ ጋር ብዙ ያገዙን የመንግስት አካላት አሉ። እነሱን የማመስገን በዚህ አጋጣሚ እፈልጋለሁ። መላው የኢትዮጵያ ሕዝብ ደግሞ እንኳን ለፋሲካ በዓል እናደረሳችሁ ማለት እፈልጋለሁ። መልካም በዓል ለአንቺም እንዲሆንልሽ ይመኛለሁ። አመሰግናለሁ። እኛም በጣም እናመሰግናለን። እግዚአብሔር ይስጥልን። መልካም በዓል ይለውላችንም። እመም፣ ይናቴ አንቺ ጋር ልምጣ። እንኳን ለዚህች ቀን አደረሰን። ሰላሙን ጤናውን እሱ ያብዛልን።